ከፊት ያለው ጊዜ ሕይወት የሚኖረው አድርገን እገምታለሁ እና ልዩ ሀሳብ ይኖረኝ። ነገር ግን በዚህ ድጋፍ ውስጥ ያሉ ወንድም እህቶች አብዛኞቻችን በጸሎት ተሳትፈን ሊሆን ይችላል። ነገር ግን በጸሎት ብቻ አይደለም። በሚቻለው ብለው የመጀመሪያ ውዳቱ በደረሰበት አካባቢ የረዱ ክርስቲያኖች ወይም ይሰመኛል ደስታ ይሰመኛል፣ በረከትና ያለና ፍቆት ይሰመኛል። እውነቱ እግዚአብሔር ባረካችሁ። በስቷችሁ አይደለም፣ ታርፏችሁ አይደለም። ያላችሁን ተካፈሉ። መቼ ተርቤ አበላችሁኝ፣ መቼ ታቁ ተራቁቼ አለበሳችሁኝ፣ መቼ ተጠምቼ አጠጣችሁኝ፣ መቼ እንግዳውን የተቀበላችሁኝ፣ መቼ ታምሜ ጠየቃችሁኝ፣ መቼ ታስሬ ጎበኛችሁኝ ተብለን እንዳንፎገ ተብለን እንዳንጠየቅ በተጠይቅን ሰዓት ላይ ክርስቶስ በቆሚ በቀኘ ባሉት ተቀላቅሎ ብሎ ወደ ቀኙን ለማስገባት የምችለው ትልቁን ምዕራፍ ስላሳካችሁ በሁለት ኮር ይጀባችኋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በያላችሁበት ቦታ ኪሳችሁ ከዚህ የባሰን በረከት እንደምታገኙ እኔ አልጠራጠርም። ድሮውን ጎበዞች ናችሁ። አሁንም እየሰራችሁ ከዚህ እግዚአብሔር ኃይል ሁልበት ስለሆነ አባታችን ከሄደ ያለው ችግር ስለገለጽ እዛም ያሉትን ደግሞ መንፈስ ቅዱስ ስላነሳሳቸው ሁሉንም በእውነቱ እጅግ እግዚአብሔርን በማመስገን ትልቅ አድናቆት እንዘናገር። ባለው የዋይሞች ተባረኩ፣ ብዙ ተባዙ

የካቶሊክ ቤተክርስቲያን በውጭ አገር የሚኖሩ ወጣቶች ነበሩና እ ሆስፒታል ሆነው መድኃኒት መግዣን ድጋፍ ለሚያስፈልጋቸው ለነሱ ብታደርሱና እኛም ለነሱ ብንጸልይ፣ ይሄ ድጋፍ ገንዘብ ትንሽ ነው፣ ነገር ግን በጸሎት እንድናግዛቸው እነሱም ንገም ንዲ የምለውን ሀሳብ መልእክት ስለላኩ መጣ ነው። ስለዚህ እግዚአብሔር ትንሽ ነገር አለች፣ ሶስት ሺህ ብር ብቻ ነች። ዋናው እግዚአብሔር ለሁሉም ምሕረቱን ያብዛ።

አማርኛ ያው ውጪ ሀገር መኖሩ ወንድሞቻችን የቤተ ክርስቲያን ልጆች ናቸው እና ጸሎት ይፈልጋሉ። እነሱም ደግሞ እንደዚህ መድኃኒት ሆኖ ያጣው የሚቸገሩ ድረሱላቸው፣ በትንሽም ቢሆን ብዙም ባይሆንም ብዙ መፍታት ባይችልም፣ በትንሹ ቢሆን የተወሰነ ነገር ብለው ላኩ ነውና

ያው ሌላ አፍልክ ብር አለና፣ 120 ሺህ ብር ነው ለወንድማችን ሰርነት የለገሱት። 110 ሺህ ብሩን ያው በትራንስፈር ደረሰኝ ለልጆቹ ይሄዳል። አሁን 10 ሺህ ብር እንደ ካሽ ይዘን ያው ልጁን ልጆቹን ልጁንም እና ልጆቹንም ጉራኬ እንደሰጡ ይሄን ብር ይዞ እግዚአብሔር ይስጥልን። ዋይሞች በእያላችሁ ቦታ ትልቁን በርከት እግዚአብሔር ይስጥላችሁ።

ቤተሰቦች አሉ እግዚአብሔር ረድቷል እግዚአብሔር ባርቷል እንኳን በሰላም መቆጣ እኔም እንደቆሙስ ዩዋይሞቹን በጣም አመሰግናለሁ እግዚአብሔር ይስጥልኝ ከሁሉም ከሁሉም እግዚአብሔርን ሳመሰግን የአገረ ስብከቱን ፓፓስ አቡነ ስዩም ፍራንሷን ለዚህ ሁሉ ኃላፊነት ስለወሰዱ እያመሰገንኩ እናንተም ቀና ትብብር ስላደረጋችሁ ተባረኩ እግዚአብሔር ይስጥልኝ አመሰግናለሁ

አባቶች ካወሩ በኋላ እንግዲህ እንደኛ እንደ ወጣቶች ቅዱስ ቁርባን እንቅስቃሴ ይሄ ፍቅራችንን የክርስቶስን የሰጠንን አደራ ብርሃናችሁ በሰዎች ፊት ሁሉ ይብራ ያለው የሚያሳይ ነው። ከዚህ በፊት ፈተናዎች ሰዎች ሲኖሩ ይኖራል። ሁሌም ፈተና ይገጠመናል። በኢታችን ፊትና ጊዜም እንዱ አግዘው ነው ከውጭ ማለት ከዛም በኋላ ጎዳና ላሉ አግዘው ነበር። ልብስ ለሌላቸው ለታረዙ አለብሰዋል። ሆስፒታል ይዘን እግራቸው ለተቆረጡ ሕጻናት መልበሻ አጥተው ማቀፊያ ላጡት ሁሉ ማቀፊያ ሰጥተው መታከሚያ ላጡ በውትድርና ና ለምታከሙ ለነዛ ሁሉ አግዘው ነበር። አሁን ደግሞ በዚህ ሁኔታ ለወንድማችን ቸርነት ስለደረሱ ወንድሞች ባሉበት ሁሉ በኢዋኤም ስም ልናመሰግናቸው ነው የምንወደው። ባሉበት ሁሉ እግዚአብሔር በቸርነቱ በምህረቱ እና በጎብኝቱ በሚሰሩት ነገር ሁሉ ስኬትን እንዲሰጣቸው ባሉበት ሁሉ ሰላም በዝቶላቸው ያሰቡትን ነገር አሳክተው ወደዚህ መመለስ የሚፈልጉ በሰላም እንድመለሱልን፣ እዛም ደግሞ መቆየት የሚፈልጉ በሰላም እንድቆዩልን እንግዲህ በሀገረ ስብከቱ ኢዋኤም ስም በጣም ልናመሰግናቸው እንወዳለን። ኮርተንባችኋል። ይህ ፍቅራችሁና አንድነታችሁ ይቀጥል። እናመሰግናለን፣ በጣም እንወዳችኋለን።